ሰላም ተማሪዎች፣ እንዴት ናችሁ? ዛሬ የ2017 ዓ.ም የስድስተኛ ክፍል እና የስምንተኛ ክፍል ክልላዊ እና ከተማ አቀፍ ፈተናዎችን በተመለከተ የፈተና ቀን መቼ እንደሚሆን በተለያዩ ክልሎችና የተለያዩ ከተማ አስተዳደሮች ላይ መቼ እንደሚሰጥ እስኬጁላቸውን የምነግራቸው ይሆናል። በዋናነት የአዲስ አበባ ከተማ አስተዳደር፣ ኦሮሚያ ክልል እና የአማራ ክልል ያሉትን መረጃዎችን አጋራቸዋለሁ። የመጀመሪያው አዲስ አበባ ከተማ ነው። የአዲስ አበባ ከተማ አስተዳደር መስጫ ጊዜ ለስምንተኛ ክፍል ተማሪዎች ከሰኔ ሶስት እስከ ሰኔ አራት ለሁለት ቀን ያክል ነው የሚሰጠው፣ ሰኔ ሶስት እና ሰኔ አራት ለስድስተኛ ክፍል ተማሪዎች ደግሞ ከሰኔ አስራ አንድ እስከ ሰኔ አስራ ሶስት ለሶስት ቀናት ያክል ይሰጣል። የአማራ ክልል የስምንተኛ ክፍል እና የስድስተኛ ክፍል ክልል አቀፍ ፈተና ደግሞ ከሰኔ ሶስት እስከ ሰኔ አራት ለስምንተኛ ክፍል እንዲሁም ለስድስተኛ ክፍል ይሰጣል ማለት ነው። ያ ይቅርታ የስድስተኛ ክፍል በአማራ ክልል ላይ ያለው ከሰኔ አምስት እስከ ሰኔ ስድስት ነው። የስምንተኛ ክፍሎች ከሰኔ ሶስት እስከ ሰኔ አራት ነው። የኦሮሚያ ክልል ደግሞ የስምንተኛ ክፍሎች ከሰኔ 3 እስከ ሰኔ አምስት ነው። የስድስተኛ ክፍል ደግሞ ቀደም ብሎ ከግንቦት ሀያ ስድስት እስከ ግንቦት ሀያ ሰባት ነው የሚሰጠው። የፈተና ኮንቴንቶቹን በተመለከተ በሁሉም ክልሎች እና በሁሉም ከተማ አስተዳድሎች ላይ ተመሳሳይ ኮንቴንቶች ናቸው ያሉት። በመጀመሪያው ቀን የቋንቋ ትምህርቶች ናቸው የምትፈትኑ። የስድስተኛ ክፍሎች ያለው እና መነገራቸው የቋንቋ ትምህርቶች አሉ። ጠዋት ላይ የአፍ መፍቻ ቋንቋቸው አማርኛ የሆነ ልጆች አማርኛ ትፈተናላችሁ። የአፍ መፍቻ ቋንቋቸው ደግሞ ሌሎች ቋንቋቸው ደግሞ በቋንቋቸው ትፈተናላችሁ ከሰዓት በኋላ እንግሊዘኛን ትፈተናላችሁ። በሚቀጥለው ቀን ሂሳብ እና ኢንቫይሮንመንታል ሳይንስ ወይም አካባቢ ሳይንስን ትፈተናላችሁ ማለት ነው። ከዛ ሞራል ኤጁኬሽን ወይም ደግሞ የግብረ ገብ ትምህርትን ተወስዳላችሁ ማለት ነው። የእናንተ ፈተናዎች እነዚህ ናቸው። ወደ ስምንተኛ ክፍል ፈተና ስንሄድ ደግሞ በኤኒታይም በሁሉም ቦታዎች ላይ ያላችሁ በመጀመሪያው ቀን ጠዋት ላይ እንደ አፍመፍቻ መፍቻ ቋንቋችሁ ኤዘር አማርኛ ሊሆን ይችላል፣ አፋን ኦሮሞ ሊሆን ይችላል፣ ትግርኛ ሊሆን ይችላል። እሱን ተወስዳላችሁ ከዛ አታች የሆነ ነው። ሁለቱም በአንድ ሺት ነው የሚያያዙት ከእንግሊዝኛ ጋር። የአፍመፍቻ መፍቻ ቋንቋችሁን ተወስዳላችሁ ከሰዓት በኋላ ደግሞ በሚቀጥለው ቀን ሳይሆን ሶሪ፣ ከሰዓት በኋላ ባለው ደግሞ ሂሳብ ከስነዜጋ ወይም ከሲቲዝንሽፕ ጋር ይሰጣቸዋል ማለት ነው። በሚቀጥለው ቀን ማህበራዊ ሳይንስ እና አጠቃላይ ሳይንስ ወይም ደግሞ በእንግሊዝኛ ለምትማሩ ልጆች ሶሻል ስተዲ ኤንድ ጀኔራል ሳይንስ ተወስዳላችሁ ማለት ነው። እነዚህን ይመስላሉ የፈተና ቀኖቻቸው። የሌሎች ክልሎችም ስኬጁል የሆነ የፈተና ቀናቸው አልደረሰንም ነው። ኤኒዌይስ ኮንቴንቱ ተመሳሳይ ነው። አንድ አይነት ኮንቴንቶች ነው የሚሰጧችሁ የሚለየው አንዳንዶች የምትወስዱት የመጀመሪያ ፈተናችሁ የአፍመፍቻ ቋንቋችሁን ነው። በአማርኛ የምትወስዱ በአማርኛ ትወስዳላችሁ። በሌሎች ቋንቋዎችም ደግሞ ሌሎች ቋንቋዎችን ትወስዳላችሁ ማለት ነው። በዚህ መልኩ ይሰጣሉ። በቀጣይ ሌሎች የስድስተኛ እና የስምንተኛ ክፍል የተመለከቱ ሚኒስትሪን የተመለከቱ መረጃዎችን ይዘንላችሁ እንመጣለን። የቻናላችን ቤተሰብ መሆን አትርስ።